ነገር አልተለመድም። ቢሆንም ምንም ማረግ አንችልም። አንዳንዴ እድል ስለሆነ ለመኖር ብለ ሁሉም ነገር ለመስራት እገደዳለሁ። ስለዚህ አሁኑ ታሚኖት ጨርሼ ወደ ሴትሩ መግባት በጣም ቢከብድም መኖር ስለአለሱ ለመኖር ስለማልችልም ዝም ብዬ ነው ወደዛ ገባው። ቀለል ያለ ስራ ለእኔ አካል ጉዳተኛ ስለሆንኩ እኔ ጋ የሚሄድ እሱ ስለሆነ እንደ ሌላ ፋብሪካ ገብቼ አልሰራም። ስለዚህ አማራጭ ስለሌለ ወደ እሱ ገባሁ። ወደ ስምንት አመቱ ነው ሚኒስትሩ ላይ የቆዩ። ከዛ በኋላ ወደ ቀጥታ ወደዚህ ወደ ጥቃቅና አነስተኛ መጥቼ እነሱ ጋር አደራጁኝ ብዬ ጠየቅኩት። እነሱ ወደ አሁኑ እግዛ አረጉኝ፣ ወደ አሁኑ ወደ ማሽን ሊጻፉኝ፣ ወደ አሁኑ ወደ ስራ አስገቡኝ። ሻይ ቤትም በመሀል ከፍቼ ነበር። እሱም አሉንም እሱም ዘገውት ተመልሼ ወደ ወደ ሚኒስትሮ ተመለስኩት ማለት ነው። ስለ ምንም አይናቅም፣ ለጊዜ ስላስተዳደረኝ እሱ አመሰግናሉ። አሁን በዛ ላል አኖረኛ በላው እሱ ላይ ተጠቀምኩት። ጋብር ከፈቀደ ደግሞ ወደዚህ ስለመጣሁት እሱ ስራ ነው። ስራ አይናቅም፣ ስራ ክብር ነው። ስራ ክብር መሆኑ እኔ ሌስትሮ ካልሰራው በዛን ጊዜ ስለሰራው ነው እዚህ ደረጃ የደረስኩት። ለኔ ሜን ፖይንት ነው እሱ። ስለዚህ አልሰራም ብዬ ሰው እጅ ከማያት ያለው ያገኘው ቻንስ ተጠቅሜ ሌስትሮን ስለሰራሁት ምንም እንትን አልልም። ወደ 26 ሰው ስራ ፈጥራለሁ ቋሚ ማለት ነው። ኮሎኬ ማብራቻ በእነዚህ ሁለት ዓመታት ውስጥ በጣም ነው የተሻሻልኩት። በስራውም በርትተናል። የኦፕሬሽን ስራ የምሰራ ሲሆን በወር 15000 ብር ነው የሚከፈለኝ። እኔ እንደርሱ ሰርቼ መለወጥን እሻለሁ። ምኞቴም እሱ ነው። በእርግጥ እርሱ እንድለወጥ ስለሚያግዘኝ መለወጡን አጥብቄ ፈልጋለሁ። ሳኔ ልጆችም ከፍተኛ ትምህርት ቤት አስተምራለሁ። አሁን ቆጠባ እየቆጠብኩ ነው። ወደፊት ደግሞ ወደ ኢንቨስትመንት እየሸጋገራለሁ ብዬ እየቆጠብኩ ነው። ስለዚህ ይሄ ስራ በጣም አዋጭ ነው። እኔን ጠቅምኛ ብያል። ቤት አለኝ፣ ምግብ ቤት ማለት ነው። ይሄ ቤት የእኔ ቤት ነው። ሚልኪ ሬስቶራንት ይባላል። ያው በጀመራ ብሎኬት ስራ ነበር። አሁን ደግሞ ሁለተኛ ስራ ለ ለስምንት ሰው ስራ እድል ፈጥራለሁ። ስጋ ቤት ነው የሚሰራው። አሪፍ ስራ እየሰራው ነው። ያው በሚቀጥለው ደግሞ ወደ ሌላ ስራ ሞክራለሁ እያሰብኩ ነው። ያው ለራሴ ከፍታለሁ በሚለው አሁን አሪፍ ስራ እየሰራው ነው። ተመችቶኛል። ምቹ ነው። ያው ለራሴ የሚያስጀምር ብር እንትን እያልኩ ነው፣ እያጠራቀምኩ ነው፣ ለራሴ እየቆጠብኩ ነው። ከዚህ በኋላ ደግሞ ራሴ ች የምከፍትበት መንገድ እየፈለግኩ ነው። በዚህ ሰዓት አንድ ስራ ብቻ ሰርቴ መኖር አስችል፣ ተጨማሪ ስራ አስፈልጋል። ስለዚህ እኔም ያው በዚህ ተነስቼ ወደ ስራ እዚህ ስራ ሆቴል ውስጥ ገብቻለሁ። ፈጣሪ ካለ እሱም ወደ ሳፋሪ ጌት መስራት ፈልጋለሁ። ለዚህ ስራ ጥሩ ነው። ወደዚህ ስራ ስገባው አንድ አመት ነው። ጥሩ ነው። ብዙ ደንበኛ አለኝ። ብዙ ከስተመር ያለኝ ፈጣሪ ይመስገን፣ ብዙ ሰው ይመጣል ማለት ነው። ባለቤቴ ገላኔ ትባላለች። ደጋጣሚ ዛሬ እዚህ የለችም እሷ። እኔም ታግዛለች። ልጆችም ትርፍ ጊዜ እኔም ያግዛሉ ስድስት ተውጫለ ሶስት ወንድ ሶስት ሴት። እሱን እያስተማርኩ ነው። ሁሉም በፕሮግራም ነው ማለት ያው፣ የጊዜ የስራ ጊዜ አለ። ጠዋት ተነስቼ እዛ እሄዳለሁ። እሱን ስራ አስጀምሬ ወደዚህ ወደዚህ እመጣለሁ። ያለው ነገር እዚህ አስተካክዬ ደግሞ ወደዛ እመለሳለሁ። እሱን ውሃ ያስፈልጋል፣ ውሃ እንትን ብዬ ውሃ እንደጠጣ ሲሚንቶን አውጥቼ እሱን ከእዚህ ደግሞ ይመለሳሉ። እዚህ መናጀር ስላለ ብዙም እንትን አይልም እዚህ ላይ። እዛ ጋር ጥራት ስለሚጎል እዛ ሄዳሉ፣ በዛት እዛ ነው ብሎኬቱ ጋር። በዛን ጊዜ ኤሌመንተሪ የተማርኩት ጊዜ ራሱ እኔም የሰው እጅ አይቼ አላውቅም፣ በዛው ሌስትሮ የሰራው ሸንኮር እየነገርኩ በዛው ጊዜ እንደዚህ አይነት ስራ እየሰራሁ ነኝ ምንም ደረጃ ደርሳለሁ ብዬ ውስጥ ያለኝ ባለሀብት ይሆናሉ ብዬ ቅዳለኝ እሱ ነው ተሳከኝ ማለት። አሁን አካል ጉዳተኛ አካል ጉዳተኛ፣ እኛ ሀገር ውስጥ እንደተለመደ ወ የተማረም ያልተማረም ወደ ልመና ነው የሚሄደው። እሱ ነገር እኔ ሰብሬ ወጥቻለሁ፣ ጋብሬ ይመስገን። ስለዚህ ወጥ በዚህ ላይ ብዙ ነገር እንትን ብያለሁ። ትምህርት ቤቱ ለአካል ጉዳተኛ ይቅርና ኤነኛ ሰው ራሱ አንድ ተኩል አንድ ሰዓት ተኩል ሄዶ ነው የሚማር። እኔ ግን ያ ተሸክሜ ትምህርት ተምሬ እዚህ ደረጃ ዳይ። አካል ጉዳተኛ ማለት አካል ጉዳተኛ ማለት አካል ጉዶለ ማለት አምሮ ያል ሰው ልጅ ደግሞ ይገራ አይደለም የሚሰራ ጭንቅላት ነው። እኔ አካል ጉዳተኛ ነኝ ብዬ አንድ ቀን ተስፋ ቆርጬ ማለቀው። ስለዚህ አካል ጉዳተኛ ማለት የሚሰራ ሰው አገሪቱ ለሀገሪቱ ትልቅ ነገር የሚያመጣ ሰው ብዬ ነው የሚያ አሁን ደስተኛ ነኝ። በጣም ደስተኛ ነኝ ማለት ነው ራሴ ተደርጌ የኋላ ስድስት ሰው ስራ እፈጥራለሁ። ፈጣሪ ይመስገን በጣም ደስተኛ ነኝ። ወደፊት ያው ፈጣሪ ካለ አሁን በዚህ ሽግግር ሆኜ ወደ ኢንቨስትመንት ለመሸጋገር ይቀዳል። የቆጠብኩ ነው መንግስት ያቀደን ቅድ ሁሉም ያው በያ ስድስት ወሩ የፈጸምኩ ነው። ስለዚህ ይሆናለሁ ብዬ እገምታለሁ። ምንም የሚያዳግተኝ ነገር የለም። አካል ጉዳተኛ ብቻ አይደለም የሚመክረው፣ ጤነኛም ሰው ራሱ ጫት ቤት ቁጭ ብሎ ሶሻል ሚዲያ ላይ ቁጭ ብሎ ጊዜያቸው ጊዜ የሚያባክኑ ብዙ ሰዎች አሉ። ሰው ከሰራው ምንም የሚያዳግት ነገር የለም። አሁን ቻንስ አለኝ። መንግስት ብዙ ነገር ፈጥሮ ለኛ። ስለዚህ ስራ ስሩላል ለእኔ ትማሩ እንጂ ስራ በጣም ሞልቷል። አሁን አንቴ እንደዚህ ሆነ የምትሰራ ከሆነ እኛም ወደፊት እንዴት እንሰራለን እኛም እንሰራለን። በጣም ሞራል እያገኙ ነው እኔ ጋር የሚሰሩ ሰዎች። ስለዚህ ብዙ ሰዎች ለእኔ ተሞክሮ እየወሰዱ ነው። እኔ የሚመሰግነው አዎ ኮ የክፍለ ከተማ አስተዳደርን የእኛ ወረዳ የወደሳ ወረዳ አስተዳደርን በጣም አመሰግናለሁ። እነሱ ነው በዚህ ደረጃ ያደረሱን። እኛም የተቸገርን ጊዜ ፎምችም ማሽንም ብዙ ነገር ሆኖ ስልጠናም እየሰጡን የነሱ ስለሆነ እነሱም እንማመሰግን ይፈልጋሉ። እኔም አመሰግናለሁ።